ሶስቱም የተለያየ ነገር አላቸው። መርጠው መራርጠው መውሰድ ይችላሉ። በከለር ደግሞ ይሄ ትንሽ ፈካ ይላል። እነዚህ ደግሞ ዝም ያሉ ናቸው። ዛሬ ይህንን ቀሚስ ትሸለማላችሁ። እንደተለመደው ትገምታላችሁ፣ ይህን ቀሚስ ትሸለማላችሁ ማለት ነው። ሸማኑ የተጠቦበታል። እንዴት እንደሚያምርዩት። ቆንጆ ልብስ ነው። የሆነ ህሊና ላይ የሚቀሩ ዲዛይኖች አሉ አደለ? የማይረሳ ዲዛይን እንደዛ ናቸው። ከዚህም በላይ ረዥም አለው ይሄ ልብስ። ይህ እንደውም መጠነኛ ተብሎ ነው ከዚህም በላይ ሰፊ ነው። እንደዚህ አካባቢ ነው፣ ጉልበት አካባቢ የሚደርስ ልብስ ነው። ተመሳሳይ አይነት የሽመና ስልት ያላቸው ናቸው። ጎበዝ ሸማኔ የተሸመናቸው አይነት ሽመናዎች ማለት ታይተው የማይጠገቡት፣ ታይተው የማያልፍባቸው። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የባህል አልባሳትን በሰፊው እናሳያለን። አዳዲስ ከሆናችሁ የምንገኘው በወሰን ጥበብ ነው። ወሰንዬ፣ እንደምናለች እንዴት? ቴ ለዛ ሰነበት እንኳን ደህና መጣችሁ። እናመሰግናለን። እንኳን ደህና ቆየሽን። አንቺ ግን አምሮብሻል። ከድሮ በተለየ ልብሱ በጣም ነው የሚያምረው። በነገራችን ላይ ወጣ በጣም ነው። እንደዚህ አይነት ቆንጆ ልብስ ለምትፈልጉ ማዘዝ ትችላላቸው። ሶስት አራት አይነት ከለር አለው በቀይ አለው በኦሬንጅ አለው ዶቃ ከለር በጣም አለው። እንዴት እንደሚያምር አሁን ይሄ ከአንድ ላይ ሰብሰው ቢለብሱት ይህ ቀላል እዚህ ጥልፍ ስላልሆነ ቀላል ነው። ምቾት ይሰጣል። ተወቁ ስለሆነ እዚህ ጋር እንዴት እንደሚያምር ዩት አለው እንደዚህ ነው የሚሰራ። በአራት አርብ ነው በምትፈልጉ ሽመነው። ልሙጥ አይደለም ይለያል። ሽመነው ዲዛይን አለው። ከዚህ ጋር ራሱ መስቀል መስቀል ብታደረጉበት በነጭም አለው ነጭ በነጭም አለው። ከነጭ ላይ ትልቅ መስቀል ቢጣልበት ራሱ ለይታል። ያልበሳት እንዴት እንደሚያምር እዘዙት። እንደተለመደው በያላችሁበት እናደርሳለን። ዋጋው እንዲህ ያልቆለት አስራ ሰባት ሺህ ብር ነው። ማዘዝ ብቻ የሚጠበቅባቸው። ይሄ ልብስ ደግሞ አዲስ ነገር ነው። በጣም የሚያምር ዲዛይኖቹ እጅግ በጣም ደስ የሚሉ ሽመነው፣ ደስ የሚል በቃ ሳይለንት የሆነ አንድ ደረጃ አለው። ደረጃ የሌለውም አለ። አዲስ ነገር ነው። ገና አዲስ የገቡ ጥለቶች ናቸው። ነጠላው ይሄን ይመስላል። ይሄ ነጠላው ነው። ይሄ ቀሚሱ ነው። በደረጃም አለው፣ ያለ ደረጃም አለው። ዋጋው ደግሞ እጅግ በጣም ተመጣጣኝ ነው። በዚህ እንዲ ተሰርቶ አስራ ስምንት ሺ ብር ነው። በጣም ነው የሚያዘንጥው እውነት። ይህ ከታች ሲሆን ጥለቱን አስቡት። ግራጁዌሽን ያላችሁ እንዲሁ መዘነጥ ፋሲካ እንኳ አልፏል አልፏል። ለፋሲካ እንኳ አይደርስም እዛ። በኋላ ፕሮግራም እንዳላችሁ ግን ብዙ ፕሮግራሞች የፋሲካ በኋላ ነው የሚመጡት። ነዛ ከአሁኑ ኦርደር ማድረግ ትችላላችሁ። ዋጋ አልቆለት አስራ ስምንት ሺህ ብር። ይሄ ደግሞ በትንሹ ነው ተቀራራቢ ነው። ራሱ ሳይሆን ተቀራራቢ ነው። አዎ፣ ግን አንድ አይነት የሆኑ ሽመናዎች ናቸው እንዴት እንደሚያምር ይሄ ደግሞ። በግሩፕ ለብሱት እጅግ በጣም ነው የሚያደምቃችሁ። እንዲሁም ለክርስትና ራሱ ይሆናችኋል። ቀለል ያለ ፕሮግራም ይሆናችኋል። በግሩፕ ደግሞ ቢለበስ እየቆየ የሚለበስ ልብስ ነው። ነጠላው ሊቋጭ ወጥቷል። በእርግጥ ኦርደር ከመግባቱ የግሩፕ ተቀብዬበታለሁ። ይሄ ዋጋው አልቆለት 15 ሺህ ብር ነው። ቀለል ያለ ዋጋ ያለው ልብስ ነው። እንዴት እንደሚያምር አስዩት። ይሄኛው ደግሞ ተመሳሳይ ልብሱ ነው፣ በሌላ ከለር ነው። ይሄ ደግሞ ከለሮቹ ደመቅ ያሉ ናቸው። የከለር አገባባቸውና እዚጋ ያሉት ዲዛይኖች ይለያሉ። እዚጋ ቅጠል የሚመስሉት ነገር ራሱ ለልብሱ በጣም ውበት አላቸው። ይሄ ያልቆለት 16 ሺ ብር ነው። ሶስቱም የተለያየ ነገር አላቸው። መርጠው መራርጠው መውሰድ ይችላሉ። በከለር ደግሞ ይሄ ትንሽ ፈካ ይላል። እነዚህ ደግሞ ዝም ያሉ ናቸው። ይሄ ዲዛይን አቀማመጡ በጣም ነው የሚያምረው። ይሄ ነገር እኔ በጣም ወድጀዋለሁ። ወደ ቀጣይ ልብስ እንመጣ። ይሄ ደግሞ በጣም የሚያምር ዲዛይን፣ ይሄ የእውነት የጥበብ ዲዛይን ነው። ድሮ የነበሩ አይነት አለ እናቶቻችን የሆነ የሆነ ህሊና የሚቀሩ ዲዛይኖች አሉ። አደማየራሳ ይነት ዲዛይን እንደዛ ናቸው። ይሄ ደግሞ እንዴት እንደሚያምር ዩት። ቆንጆ ልብስ ነው። ነጠላው እንደዚህ ያምራል፣ ልብሱ እንደዚህ ያምራል። ሀያ አምስት ሺህ ብር ነው አልቆለት። ይሄ የእውነት ጥበብ ነው። በቃ የሆነ ጥበብ ሙያ ፈሶበታል፣ ሸማኑ የተጠቦበታል። እንዴት እንደሚያምር ዩት። ቆንጆ ልብስ ነው። ከለሩም ያምራል። ነጠላው ይሄን ይመስላል እና ያምራል። ይሄ ልብስ ሀያ አምስት ሺህ ብር ነው። ዘንጡ ይሄ ልብስ ደግሞ እንዴት እንደሚያምር፣ ቸኮሌት ከለር ነው ወይም ቡኒ ከለር፣ እንዴት እንደሚያምር፣ እንደዚህ አይነት ከለር አድናቂዎች ለሆናችሁ፣ እኔም እንደዚህ አይነት ከለር አድናቂ ነኝ። በጣም ነው የሚያምረው። ይሄ ራሱ እጅግ በጣም ቆንጆ ልብስ ነው። ነጠለው ይሄን ይመስላል። የሚገርመው በዚህ ራሱ ቢለበስ ያምራል። በዚህም ፈርስ የለውም። በዚህ ከፈለጋችሁ፣ በዚህ ማሰራት ትችላላችሁ። ገልብጠን ብንሰራው ራሱ ምንም የማይሆን ነገር ነው። ፈርስ የሌለው ልብስ ናቸው ይህም ፈርስ የለውም ከነገራችን ላይ እንዴት እንደሚያምር መነኑ መናን ምንም ጥያቄ የለውም ሁለት አይን ነው ሁለት አይን ነው አሁን ላይ ሽመናው በራሱ ጊዜ ተሻሽሏል ሁለት አይን ነው የሰው ፍላጎት ሲበዛ መነኑ ራሱ የተሻሻለ መጥቷል ሀያ ሺህ ብር ነው አልቆለት በጣም ቆንጆ ልብስ ነው እዘዙት በያላችሁበት እንደተለመደው እናደርሳለን እንግዲህ እስካሁን ያሳዩዋችሁ ሽመናዎች በሙሉ የአንድ ሰው ናቸው አይገርሙም የአንድ ሸማኔ በቃ ምርጥ ሸማኔ ነው። እግዚአብሔር ይሄ ደግሞ አርቡ ሁሉ ይለያል። ከእውነት እንዴት እንደሚያምር እዩት። ይሄ ደግሞ ሁለት ከለር አለው። ይሄ ኦሬንጅ ከለር ነው። በቀይ ያለው በግሪን ነበረው በግሪኑ ተሽጧል። አማራጭ ከለሮች አሉት። አርቡ ራሱ ሰፊ ነው እንደዚህ ዝም የሚገርሙ እስካሁን ያቀረብንላቸው ራሱ ተመሳሳይ አይነት የሽመና ስልት ያላቸው ናቸው። በቃ የእውነት ጎበዝ ሸማኔ የተሸመናቸው አይነት ሽመናዎች ማለት ነው። ታይተው የማይጠገቡት ታይተው የማያልፍባቸው በኦሬንጅም አለው በቀይም አለው። ዋጋው አልቆለ ተመጣጣኝ ነው 20 ሺህ ብር ብቻ ነው። ነጠላዎቹ ይኸውልህ እንዴት እንደሚያምሩ የነጠላው ርዝመት፣ የነጠላው ስፋት ምንም ጥያቄ የለውም ትልቅ ነው። ቅርቅር አለኝ። አዎ በእናቴ እኔ ራሱ ቅርቅር አለኝ። አረባ እንዴት እንደሚያምሩ ይሁት። እውነት በጣም ነው የሚያምረው። አርቡ ሰፊ ነው። ወደዚ ወደዚ ጎኑ ራሱ ሰፊ ነው ልብሱ ወደዚ አርቡ ሰፊ ነው። ብዙ ሰባ ነው ይሄ ወደ 75 የሚጠጋ ነው አርቡ። እንዴት እንደሚያምር ይሁት። ጎበዝ ሸማኔ ነው በጣም በልብሱ የምተማመንበት ሸማኔ ነው ይሄ ፕሮግራም ይኖራቸዋል። ከበዓል በኋላ እርግጠኛ ነኝ በጣም ብዙ ሰርግ ይኖራቸዋል። ጥሪ ራሱ ይኖራቸዋል። የዛሬ መቱን ቀሚስ መቼም ዘንድሮ ደግመሽ ለብሰሽ አትሄጂም ጥሪ ቦታ በተአምር አይሆንም። ይሄ ልብስ ደግሞ እንግዲህ ዛሬ ያስደምማችኋሉ። በደንብ የሚያምር ከለር ነው ያለው። እንደምታዩት ቆንጆ ልብስ ነው። ቆንጆ ዲዛይን ነው። እስካሁን የሚገርመው ያቀረብኳቸው ሰዎች አንድ ሰው ናቸው። ይመቸው ይመቸው እግዚአብሔር። ሁሌም ስሄድ የማመሰግነው ሸማኔ ነው። በነገራችን ላይ ስሄድ ሁሌ እጅ ወርቄ ነምለ ውነት ያንተ ሽመና ይለያል ነው የምለው ሁሌ። ይሄ ነጠላው ነው፣ ይሄ ቀሚሱ ነው። ከለሩ እጅግ በጣም ነው የሚያምረው። ሀያ ስምንት ሺህ ብር ነው። በጣም ቆንጆ ልብስ ነው። ሰርግ ያላችሁ እናቶች፣ የመልስ ፕሮግራም ያላችሁ ሙሽራዎች ይሆናቸዋል። እጅግ በጣም ነው የሚሆናችሁ። እንዲሁም ፕሮግራም ጥሪ ፕሮግራም ያላችሁም ብራችሁን አጊጡበት። በቃ ሌላ ታሪክ ምን አለው? የሚሰራ እኮ ፍላጎትን ልታሟላ ነው። አይ ዘናጭ ናቸው ደንበኞቻችን ዘናጭ ናቸው። ዘናጭማ ግን በቃ አሁን ያስፈልግሻል እውነት። ይሄን ደግሞ ዩት ሁለተኛ ከለሩ ነው ሀያ ስምንት ሀያ ስምንት ሺ ብር ናቸው እነዚህ። በዚህ ከለርም ከፈለጋችሁ በዚህ ከለርም አለው። ዘንጦልን ሰርግላላችሁ እናቶች ይገባሻል። ሙሽራ መስላችሁ ዘንጣችሁ ልብሳችሁ ነው መታየት ያለባችሁ። ሰው የለበሰው ልብስ ለብሳችሁ መሄድ የለባችሁም። በሁለቱ ከለር አለው ዋጋው 2828 ሺህ ብር ነው። በፍጥነት እዛዙት ለዳግማይ ትንሳኤ ይደርሳል። ለፋሲካ አይደርስም። ለዳግማይ ትንሳኤ ግን ማድረስ እንችላለን። ለዳግማይ ትንሳኤ ይደርሳል። ልብሱ ስላለ ችግር የለውም። አሁንም እንደዚህ የሚያምር ውብ የሆነ ልብስ እንዴት እንደሚያምር እዩት። ባትገዙ እንኳ ለሚያይ ሰው ሼር አድርጉላቸው። ጥሩ ነገር ማየት የሚወድ ሰው ስለሚኖር ሸር ያረጋቸው ሳይዋቸው ሸር ያረጋሉ አመሰገንኳቸው ብዙ ሰው ሸር ያረጋል ሳይ ደስ ይላል። እናመሰግናለን። እንዴት እንደሚያምርዩት ይሄ ደግሞ ለሙሽራ የሚሆን ነው፣ ወይም ለሙሽራ እናት። በቃ ይሄ ለሙሽራ እናት በደንብ የሆነ እንዴት እንደሚያምርዩት ዝንጥ በሉበት ለልጆቻችሁ ሰርግ እንዴ ለማና አባቱ ብላችሁ ይክፋችሁ። ለማና አባቱ ብላችሁ ሳዘንጡ ተወላላችሁ። ይሄ ይሸፈናል፣ ምን ጊዜም ይሸፈናል። በጣም ለሚያምረው ትፈልጉበት በእጅ ጥልፍ ፈልጉ በሲንጀር ጠፍ መሰራት ይችላል። ለሙሽራ ናት በደንብ የሚሆን ልብስ ነው። ዋጋው አልቆለት ሰላሳ ሽብር ነው። ሁለት ክለር አለ። በሁለቱም ከለር ያምራል። ይሄ እሱ ክለር ነው። እንዴት እንደሚያምረው ይሄ ደግሞ ደማቅ ነው። እጅግ በጣም የደመቀ ቀይ ነው። በጣም የሚያምር ቀይ ቀይ ልብስና ረዥም ነው ብለው ይጠይቃሉ። እንዴት እንደሚያምር አዎ፣ ይሄ ዳግም ያተንሳይ ሰርግ ያላችሁ እናቶች፣ የሙሽራ እናቶች ያዘንጣቸዋል። እስኪ ነጠለው እንዲያርግ ላሳያቸው እንዴት እንደሚያምር ዩት በጣም ነው የሚያምረው። ዋጋው አልቆለት ለ ሰላሳ ሽብር ነው። በእጅ ጥልፍ ካዘዛችሁ ይጨምራል እንጂ ይጠለፋል። ጥም መጠነኛ ነው። ይሄ ዲዛይኑ ተመሳሳይ ተመሳሳይ ስለሆነ የተቀመጠ አንዱን ዲዛይን ነው እንደዚህ ለነጠላ ያደረጉት በቂ ነው። በጣም ነው የሚያምረው ነጠላው እስከ ሁለት ሜትር ከሀያ ድረስ ይሆናል። ከፈለጋችሁ በዚህ ከለር እዘዙት። ዋጋው ሰላሳ ሰላሳ ሺ ብር ይሄ ልብስ ደግሞ አዲስ ልብስ ነው። እንዴት እንደሚያምርዩት በጣም ነው የሚያምረው የፎቶ ልብስ ነው። ምናልባት ፎቶ እጃችሁ ላይ ሊኖር ይችላል። እጅግ በጣም ቆንጆ ልብስ ነው። መነኑ ምንም ጥያቄ የለውም። ጥቅጥቅ ያለ ሁለታዊ መነን መናን ነው። ነጠላው ሊቋጭ ወጣል ኦርደር ስለሆነ በጣም ነው የሚያምረው። ዋጋው አልቆ ለ30 ሺህ ብር ነው። በጅ ጥልፍ ከፈለጋችሁ ዋጋው ይጨምራል፣ ይታወቃል። የፎቶ ፎቶ ልብስ ነው። ያምራል። የሚያምር ልብስ ነው። ረዥም ልብስ ነው። ከዚህም በላይ ረዥም አለው። ይሄ ልብስ ይሄ እንዲያውም መጠነኛ ተብሎ ነው። ከዚህም በላይ ሰፊ ነው። እንደዚህ አካባቢ ነው ጉልበት አካባቢ የሚደርስ ልብስ ነው። ይሄ መጠነኛ ነው። እዚህም በላይ ሰፊ ከፈለጋችሁ አለው። ዋጋው አልቆለት ሰላሳ ሺህ ብር። ይሄ ልብስ ደግሞ እንዴት ቆንጆ እንደሆነ እዩት። አዲስ ልብስ ነው። አያምርም ቴዲዬ? እጅግ በጣም የሚያምር ልብስ ነው ይሄ። ከለሩ እጅግ በጣም የሚያምር ልብስ ነው። ብዙ ሰው ይወደዋል ይሄን ከለር። የሲንጀር ልብስ እንኳ ስንጠፍ እነዚህ ከለሮች ነው ብዙ ጊዜ የምንጠቀማቸው። ይሄኛው ማለት ነው። መደቡ በጣም ነው የሚያምረው። የሙሽራ እናቶች እንደዚህ አይነት ከለር ለምትወዱ ደንበኞቼ፣ ኢትዮጵያዊ ኤርትራዊ ደንበኞቼ። ኤርትራዊ ወዳጆቼ ናቸው። ቤተሰብ ቤተሰብ ናቸው፣ እንደ በጣም ቤተሰብ እግዚአብሔር ይመስገን በጣም ወዳቸው እኔ በቃ። እናንተም በየቪዲዮ ካላነሱ አይሆንልኝም። የእኛ ናቸው። የእነሱማ የእኛ ናቸው። ይሄ የራስህ የራስህ ሰው ነው። እነሱም እኮ የራሳችን ናቸው። ግን እኛን ለማሰራት ደግሞ ደውለው ምናምን አበረታተውን ደግሞ ደስ ይላል። የሰውኛ ባህሪ ነው ይሄ። ሰው በሰውነት ትዋደዳለች። እንዴት እንደሚያምር ይሄ ደግሞ ዋጋው አልቆለት ሀያ አንድ ሺህ ብር ነው። እዛ ዙት ሰርግላላችሁ ወላጆች ይሆናችኋል በጣም የሚያምር ከለር ነው ተወዱታላችሁ ወርቀ ዘቱ ሻይን ሻይን አለው ሻይኖቹ የሚያምር ነው ይሄ ቾኮሌት ከለር ነገር ነው ይሄኛው ደግሞ ምንድ ነው ሰማያዊ አይነት ከለር ነው ፌሮዚቲ ነገር ወይም ሰባ አራት ቁጥር እንለዋለን ነጠለው ያምራል እንደዚህ ነጠለው እስከ ሁለት ሜትር ከሀያ አካባቢ ይሆናል እዛ በላይ ይሆን ይመስላል ግን እስከ ሀያ እንደተለመደው በያላችሁበት እናደርሳለን ይሄ ልብስ ደግሞ እንዴት እንደሚያምር ቴዲዬ። በጣም ነው የሚያምረው። ቀለል ያለ ልብስ ስለሆነ ለፕሮግራም ከፈለጉት ይሆናቸዋል ብዬ ነው። በጣም ነው የሚያምር። ከለሩ ያምራል፣ ጥበቡ ያምራል። ለግሩፕም የሆነ አይነት ዋጋም ከለርም ያለው ነው ያደምቃል። ደስ የሚል ከለር ነው። ያልፈዘዘ ያልደመቀ ብዙ ሰው የሚስማማበት አይነት ከለር ያለው ልብስ ነው። ዲዛይኑ እጅግ በጣም ያምራል። አሁን የግሩፕ ልብስ በጣም ስለሚፈለግ እነዚህ ለግሩፕ ይሆናቸዋል። ዋጋ አልቆለት 15 ሺህ ብር ነው። ግን ሽመናው ከላይ ከላይ አዲስ ልብስ ስለሆነ እንዲመጣ ከአሁኑ ኦርደር አድርጉት ከወደዳችሁት። ይህን ያክል ብዛት ስር የለን ነው በቃ የሚባለው ማሸመን ስላለብን ማለት ነው። ጊዜ ይፈልጋል። አዎ ሽመና አለ በእርግጥ ግን ብዛት ካለው ብዙ ሽመና ስለሚፈልግ አራት፣ አምስት፣ ስድስት፣ ሰባት ኖርማል ነው። ከዛም በላይ ከሆነ ግን ሽመናው ስለሚፈልግ ጊዜ የሰጣችሁ እዘዙን። በጣም ነው የሚያምረው። አልቆለት 15 ሺህ ብር ይህንን ልብስ ለሽልማት አዘጋጅተናል ብለናችሁ ነበረ። አሁን እነግራችኋለን ማለት ነው። የዛሬው ደግሞ የተዘጋጁ ይሄ ልብስ ለገመት ይሄ ልብስ ይሸለማል። በአሁኑ ግን እንዳትሸነፉ፣ በባለፈው ተሸንፋችኋል። በአሁኑ ማግኘት አለባቸው። የምር እኛ መሸለም እንፈልጋለን። ከፈለጋችሁ ከዚህ ኢትዮጵያ ለሚኖሩ ወዳጆቻችሁን ሰጥላችሁ እንችላለን። እንደዚህ የሚያምር ልብስ የሚያምር ጥለት ነው ደግሞ ዛሬ ያመጣንላችሁ። እንዴት እንደሚያምር ነጠለው እራሱ ቆንጆ ነው። ይህን ዋጋ ገምታችሁ ኮሜንት ላይ ተሳተፉ። ይሄን የገመተ ትክክለኛውን ዋጋ ያወቀ ይሄን ልብስ እንሸልመን ይችላል። እስቲ ብድግ አድርገን እናሳያቸው። እሱ እንላለን ለመገመት እንዲመቻቸው ይሄን ገምቱ ነው ይሄን ተሸልሙ። እስኪ ያገኙ ቁጥር አትፍሩ። አንድ ፍንጭ ልስጣቸው እንዴ፣ ትፈቅጃለሽ? ኖ ኖ። ፍንጭ ግዴለሽ፣ ግዴለሽ ልስጣቸው። ለምሳሌ ይሄ ልብስ 50 ሺህ ቢሆን ዋጋው የሆነ ቅጥል ነገር የለውም። መውሰድ ብቻ ነው። ከአሁን ሰዓት ጀምሮ እየገመታችሁ ቪዲዮአችን እንቀጥላለን እስከ መጨረሻው። አዳዲስ ገና ያልተነኩ ልብሶች አሉ። ይሄ ልብስ ደግሞ አዲስ ልብስ ነው። በጣም የሚያምር የከለር አገባቢ ያለው በጣም ቆንጆና የሚያደምቅ ልብስ ነው። እዚህ ብራውን ከለር አለው፣ ቀይ ከለር አለው፣ ፒንክ የሚመስል ነገር አለው ደማቅ ፒንክ ያልሆነ ነጭ ከለር አለው። ከለር አገባቡና ዲዛይኑ እጅግ በጣም ዘናጭ ልብስ ነው። ልዩ የሆነ ልብስ ነው። ዋጋው ደግሞ ተመጣጣኝ ነው። ያን ያክል ውድ አይደለም። ይሄ ልብስ ሸማኔው ከፍ አድርጎ ቢሰጠና ማለት ነው እዛም በላይ ይሸጣል፣ ግን ሸማኔው ብዙም አላስወደደውም ዋጋው አልቆለት። ይሄ ልብስ ሀያ አምስት ሺህ ብር ነው። በጣም ነው የሚያምረው። አዎ መነኑ ቆንጆ ነው። አንደኛ መነን ነው። በጣም የሚያምር መነን ነው። ዝግት ያለ መነን ነው። እንደምታዩት ጥቅጥቅ ያለ መነን ነው። ቆንጆ አድርገን ሰርተን እንልክላችኋለን። ፊኒሽንጋችን ይታወቃል። ላስቲኮ ፍሪ ሳይዝ ነው እኛ ቤት ሳባ አድርጋችሁ መቋጠር ትችላላችሁ። ይሄ ቆንጆ ልብስ ደግሞ ሀያ አምስት ሺህ ብር ነው። ማሚዬ ልበሽልኝ፣ እናቴ ልበሽልኝ፣ ዘንጭልኝ። ይሄ ልብስ ደግሞ አዲስ ልብስ ነው። ዛሬ መቼም አንዱም ልብስ የቆየ የለም፣ ሁሉም አንድ አዲስ ነው። ለምን እናንተን ታውቃላችሁ። በጣም የሚያምር ዲዛይን፣ በጣም የሚያምር ሽመና፣ የሚገርም ሽመና ያለው ልብስ ነው። ይሄ ሟጓልቆልት 25 ሺህ ብር ነው። ነጠላው ያምራል፣ ትልቅ ነው ነጠላው። 2 ሜትር ከሰላሳ አካባቢ ይሆናል። ነጠላው ጽድት ያለ ልብስ ነው። ሸማኔው ተማመንበታለሁ። በቃ እሱ የሰጠኝ ልብስ ይሸጣልም ተሉ ሲቀጥል ደግሞ ኳርተነ ወነንም ውጥት ትታርጎ ሰው መጡ። በቃ ደስ ብሎ የሚሰጠው ልብስ ነው። እንዴት እንደሚያምሩት። ይሄ ራሱ አርቦ ወደዚህ ወርዶ ትጠብ ነው የሚያምረው። ዋጋው አልቆት 25 ሺህ ብር ነው። ዘንጡ ይሄ ልብስ ደግሞ አዲስ ልብስ ነው የፎቶ ልብስ ነው እንደም ፎቶ ፖስት ብዙ ሰዎች ፎቶ ይልኩልኛል በጣም የሚያምር ልብስ ነው ወራጅ ለምትፈልጉ እንደዚህ ወርታች ወርዶ ነው የሚጠለፈው ይሄ ከፊት ለፊቱ ክፍት ነው አጭር ነች ከፊት ለፊቱ ይሄ የኋላው ዙሪያ ነው እንደዚህ አይነት ልብሶች ብዙ ሰው ይወዳሉ አሁን እንደዚህ ወርዶ የሚለበስ ልብስ ይወዳሉ በጣም ነው የሚያደምቃችሁ ይሄ ይሄ አንዱ ሙሉ በሙሉ ይሄ ጥልፉ ይገባላችኋል ከፈለገ አንሶ ይገባል ይሄ ሙሉ በሙሉ ይሄ እንዳለ ፊት ለፊት ወርዶ ይጠለፋል። እዚጋ መስቀል ይደረጋል ከአንገት ጀምሮ ወርዶ ይጠልፋል። በጣም ነው የሚያምረው። ዋጋው አልቆርት ይሄም 25 ሺህ ብር ነው። ነጠለው ይሄን ይመስላል። በጣም የሚያምር ቀይ ነው እና ወደ ከፊት ወደ ታች የሚወርድ ጥልፍ ነው። ዙሪያ አይደለም። በዙሪያም ከፈለጋችሁ እንሰራላችኋል። ነጠለው እስከ 2 ሜትር ከ30 ይሆናል። በጣም ነው የሚያደምቀው። እቺ ልብስ እንዴት እንደምታምር ይወት ደረጃ ነች። እንደዚህ አይነት ዲዛይን ደስ አይልም? በጣም የሚያምር ዲዛይን ነው። በጣም ቆንጆ ዲዛይን ነው። ከፈለጋችሁ ይህን ቆርጠን ስራላችሁ፣ እንዴት ሄድ እንችላለን። እንጂ ይህን የሚያክል ጥለትም አንቆርጥን፣ እንሳሳለን ለመቁረጥ። እንደዚህ ቢሰራ ራሱ ያምራል። አሊያ እንደዚህ ቆንጆ ነው። በጣም ነው የሚያምር። ደረጃ ልብስ ነች። ቆንጆ ዲዛይን፣ ቆንጆ የከለር አገባብ ያለው ልብስ ነው። ነጠላው በጣም ያምራል። ከፈለጋችሁ ወራጅ ልንጠልፍላችሁ እንችላለን። የፊት ለፊቱን እችን ብቻ ቀንሰ እንደዚህ አድርገን ወራጅ ቢጠለፍም ያምራል። ከኋላ ሁለቱ ነው የፊት ለፊቶች ብቻ ሆኖ ያውቃሉ። እንዴት እንደምላቸው እንደዚህ ወርዶ ቢጠለፍም ያምራል። በጣም የሚያምር ልብስ ነው። ዋጋው አልቁለት አስራ ስምንት ሺ ብር ነው። ቆንጆ ልብስ ነው። መነናችን ሁለት አይን ነው። ከወገብ በላይ የምንጠቀመው ሁለት አይን ነው። ከዚህ ከልብስ ስር ደግሞ መነን እንደርባለን። ይሄ ይታወቃል። እንደዚህ ደርበን ነው እንሰራው። እነዚህ ልብሶች እንደምታዩቸው የሙሽራ እና የሚዜ ልብሶች ናቸው። በጣም የሚያምር በሰውነት ልክ የተሰራ ልብስ ነው። እንዴት እንደሚያምር እዩት። የሙሽሪትን እዩት መጀመሪያ እስኪ እሱ እናሳያቸው ንግስት ልናስመስላት ነው በሰርጓ በጣም ነው የሚያምረው ይሄ በሰውነት ልክ ነው ይሄ እንደዚህ ነው ፈርጦቹ የተጠቀምናቸው ፈርጦች የተጠቀምናቸው ዲዛይኖች እንዲሁም ይሄ በጣም ነው የሚያምረው አይመሰክርም በማየት ብቻ ስራው ልዩ ልብስ ነው። መስቀሎች ናቸው እነዚህ። ከፈለጋችሁ ሙስሊም ምናምን ከሆናችሁ ይሄን ወደ ፍላወር ወደ ፍላወር መቀየር እንችላለን። ያ ሁሉም ልብስ ሰው የሀበሻ ልብስ እንደሚፈልግ እንዲሁም ከለሩን ቀይራችሁ ከፈለጋችሁ የዚህን ከለር መቀየር ትችላላችሁ። ቀይ፣ ግሪን፣ ዲዛይኑ ይሄ ሆኖ ከለሩን ቀይረ መስራት እንችላለን። የሚዜዎቹን በጣም ነው የሚያምረው። የሚዜዎቹን እዩ። ከሙሽራው የሆነ ፓርቱን የወሰደ ነው ይታይካል የመሀለኛ ዲዛይን ናታ። የመሀለኛዋን ዲዛይን የተጠቀምናት እንዴት እንደሚያምርየው በሰውነት ቅርጽ ልክን የሰራ ነው። እንደምታዩ እነዚህ በአካል መጥተው ሚዜዎቹ ስለተለኩ ከኋላ ላስቲክ አላደረግንበትም። ከነገራችን ላይ በአካል ሲመጡ እንደዚህ ነው የምንጠቀምላቸው። የውጭ ሲሆን ግን አስቸጋሪ ልካቸው ትክክል ባይሆን ብለን እዚህ ጋ ላስቲክ እንጠቀምበታለን። እዚህ ጋ ግን ራሴ ስለለካዋቸው እንደዚህ በሸፒ ነው። ዚፑ እስከታች ነው እንደምታየው። አንገት ቅርጹ በጣም ነው የሚያምረው። የፎቶ ልብስ ነው። አንገት ቅርጹ እጅግ በጣም የሚያምር ነው። እንዲሁም የሙሽሮቹ የሚዜዎቹ፣ ይሄው ልክ የወንዱ የሙሽራው ወንድ ሱፍ ነው። ሱፍ ነው ስልህ በነጭ ልብስ የተሰራ ሱፍ ነው። ሱፉ ላይ ይሄን ጠልፈንላችኋል። ምናልባት አልባት ካልሄደ በሚቀጥለው ቪዲዮ እናሳየዋለን። እሱን ነገር የወንዶቹ እንዴት እንደሚያምር እዩት። ፈርጦቹ ያምራሉ። እንደዚህ ብሎ አልቆለት የሙሽራው እስከ ወንዱ ድረስ 70 ሺ ብር ነው። የሙሽሮቹ የሴቷ 16 የወንዱ ሶስት ሺ ብር ነው። የሚዜዎቹ የሚዜዎቹ ማለት ነው። በጣም ነው የሚያምረው። እንግዲህ እንደዚህ ቆንጆ ቆንጆ የሙሽራ ልብሶችንም እናዘጋጃለን። ይሄ ልብስ ደግሞ እንደምታዩት ያምራላት። የምርጥ ደንበኛ የልጇ ክርስትና ነው ለክርስትና ነው እናቷ ናት ደንበኛ ለልጇ ያሰራችላት ነው። እንዴት እንደሚያምር የህፃን አለው ማለትም የልጆቿና ና የባሏ አለው የፋሚሊ ነው። እንዴት እንደሚያምር የአንገት ቅርጹ ከፈት ያለ ክብ ነው። ወደ ትከሻም ሊወርድ ይችላል። እንዴት እንደሚያምር እዩት። በጣም ነው የሚያምር እውነት አዲስ ዲዛይን ነው ይሄ ደግሞ እጅግ በጣም ነው የሚያምረው። ፈርጦቹ ራሱ አዲስ ማሽን መትከያ ገዝተናል ብዬ አይደለም አይረግፍም። ፈርጦ ራሱ እዛው ራሱ ነው የሚያጣብቀው ከጀርባው እየተጠቀምንላት። ይሄ ምናልባት ቢሰፋት ቢጠባት ብለን የውጭ ሃገር ሲሆን ብያለሁ እነሱ ፈቅደው ላስቲክ አታርጉብኝ ካላሉ በስተቀር እኔ እንደዚህ አርገን የምልከው። ለምን ቢሰፋቸው ቢጠባቸው ፕሮግራማቸው ይበላሻል። ከዛ ማጥበብ ቀሚሱን የመግዣ ዋጋ ነው ይላሉ ለማስጠበብ። ስለዚህ ላስቲክ ያለው ነገር ቢሆን ውጭ መሄድ ልብስ በሰውነት ልክ ነው። ቢጠብም ላስቲኩ ስለሚለጠጥ ይሆናል። ቢሰፋም ላስቲኩ ስለሚጠብ ይሆናል። ለዛ ነው ላስቲክ የምንጠቀሙ። አንገቱ ሰፊ ክብ ነው። ፈርጦቹን ታያቸዋለን። በትንንሹ ቀይ ፈርጥ አለው፣ ነጭ ፈርጥ አለው። በጣም ነው የሚያምረው። በቀይና በነጭ ፈርጥ ብቻ ነው የሰራ ነው ልብሱ የሚያምር ግሬስ ያለው ልብስ ነው። አርባ ሺህ ብር ነው። እስከ ወንዱ 45 ሺህ ብር ነው። በጣም ነው የሚያምር። እጅግ በጣም ነው የሚያምር። መነኑ ሶስት አይ መነን የተጠቀምነው ከስር መነን ደርበንበታል። ምንም ጥልፉ ለስላሳ ነው። ለስላሳ ነው ጥልፉ። ቀላል ነው። የእጇ እንደዚህ ሰፋ አድርገን የምንልክላት ከፈለጋችሁ እናንተ ማስጠበብ ትችላላችሁ፣ እንጂ ትንሽ ነገር ስለሆነች ከማስፋትም ከፈለጋችሁ ከስር የተወሰነ ልብስ ተወላችኋለሁ ማስፋት ትችላላችሁ። ይሄ ልብስ እንደምታዩት ይሄም የፈርጥ ልብስ ነው። እጅግ በጣም የሚያምር የፎቶ ልብስ ነው። ብዙ እናቶች እንዲሁም ፎቶውን ትልኩልኛላችሁ። በጣም የሚያምር የክርስትና ልብስ ነው። ይሄም የህፃን አለው የወንዳለው ወራጅ ነው የተጠለፈላት በአራት አርብ ነው። በአምስት በስድስት አርብ ይሰራ ደግሞ በጣም ሰፊ ለምትፈልጉት ያምራል። እጁ እንደዚህ በጣም በሰፊው ነው የተሰራ። እንደምታዩት ሸፒ ነው። ይሄ ቅጥል ነው፣ እጁ ቅጥል ነው። ይሄ ደግሞ በጣም ሰፊ ነው፣ ጥልፉ እንደዚህ ለምትፈልጉ እናቶች እንሰራላችኋለን። ከኋላው ላስቲክ ጥቅጥቅ ነው፣ ዚፕ አለው እንደምታዩት። ቆንጆ አርገን ሰርታ እንልክላችኋለን። ዋጋው 20 ሺህ ብር ነው። ትዛዙት በያላችሁበት እናደርሳለን። በድጋሚ ላስታውሳችሁ በዚህ ቪዲዮ ለሽልማት የቀረበ ምርጥ የሀበሻ ቀሚስ አለ ማለት ነው። አንድ ልብስ ትገምታላችሁ፣ አንድ ምርጥ ቀሚስ ትሸለማላችሁ። ካላያችሁት ቪዲዮውን ደግማችሁ እንድታዩት ብዬ ነው። ኮመንት ላይ ተሳተፉና ቀሚሱን ተሸለሙ። ለዳግማ ትንሳኤ ይደርስላችኋል ተብላችኋል። እዚህ ከወሰን ጥበብ ማለት ነው። ሃሳብ አስተያየት ካላችሁ እኔ ቴዲ ይባላለው የፕሮግራሙ አዘጋጅና አቅራቢ፣ እኔ በቀጥታ ስልክ በሶሻል ሚዲያ ብደውሉልን ታገኙናላችሁ። እጅጋርገ እናመሰግናለን። ቸር ያገናኘን፣ ሳምንት እንመለሳለን።